ከጋብቻ ስነ ስርዓቷ ጥቂት ቀደም ብሎ አንጄሊካ በድንገት ፍርሃትና ጭንቀት ተሰምቷት ወደ አንድ አቅራቢያ ወዳለው ክፍል ትገባና የቅርብ ጓደኛዋ ኖርማ አብራት ሆና ፍርሃት የተለመደ መሆኑን እንዲሁም ለዳይሬስ ያላት ፍቅር ብቻ ትክክለኛ ነገር መሆኑን በማስታወስ ማጽናንታት። ራሷን ያረጋጋችው አንጄሊካ ተረጋግታ ወደ ጸሎት ቤትም አምርተው ልክ ልትገባ ስትል ኖርማ ለተጨማሪ መረጋጋት ሲባል ትንሽ መጠጥሻት እንድታደርግ ያቀረበችላት ሲሆን ሆኖም ምንም የማጠጣው አንጄሊካ እንደዚህ ባለ ልዩ ቀን እንኳን ከመሮዎች ላለመውጣት ወስና ፈገግ ብላ ሀሳቧን አልተቀበለችውም። ከተወሰነ ጊዜ በኋላ አንጄሊካ የኖርማንን ሰርግ ለማቀድ እየረዳቻት፣ የአንጄሊካ ሰርግ ከነበረው ሁኔታ አንጻር መጠነኛ የነበረ ሲሆን፣ ኖርማ ግን ታላቅ የማይረሳ ድግስ ለማድረግ ህልም አላት። ሁልጊዜም ምክንያታዊ የሆነችው አንጄሊካ ከሰርጉ በኋላ ለሚኖራት ህይወት ገንዘቧን እንድታጠራቅም ሀሳብ ብሰጣትም ኖርማ ግን ያ ሁሉ ወጪ ተገቢ መሆኑን አጥብቃ ተናገረች። እና በመጨረሻም አንጄሊካ የቅርብ ጓደኛዋን ራዕይ ለመደገፍ ያላትን ጥርጣሬ ወደ ጎን ታደርጋለች። አንጄሊካ ወደ ቤት ስትመለስ ዳሪየስ ሞዴል እንድትሆንለትም በጉጉት እየጠበቃት ስለነበር ተቀብሏት መጀመሪያ ልብሷን ቀይራ ልትመጣ ብትፈልግም፣ እሱ ግን አያስፈልግም ብሎ ወዲያውኑ እንድትጀምረ ማሳምኗት። አንጀሊካ በተለያዩ አካሆኖች ቆማ ስትሰራ ባለቤቷ ውበቷንም በማድነቅ ያለማቋረጥም እያወደሳት ስሜቷ የተቀሰቀሰው አንጄሊካ በዚያ ቅጽበት ስሜታቸውን ወደፊት ሊወስዱት እንደሚችሉ በጨዋታ ሀሳብ ብታቀርብም ነገር ግን እሱ ሀሳቧን ወደ ጎን በማድረግ ፎቶግራፍ ላይ ማተኮሩን ይቀጥልና በሚፈልገው ልክም ፎቶግራፍ እንዳነሳ ወዲያውኑ ሲወጣ ይህ ደግሞ እሷንም ያስከፋታል። በዚያች ሌሊት አንጄሊካ ዳሪየስ በስራው ተጠምዶ ለሁለት ወራት ያህል የፍቅር ጊዜ እንዳላሳለፉ በመናገርም አግሮም ርማ ምንም እንኳን በመጨረሻ ምኞቷን ቢፈጽምላትም የእሱ ጥረት ማጣትም እርካታ እንዳይሰማት ያደርጋታል። በማግስቱ ጠዋት እንደተለመደው አንጀሊካ ዳሬስ ከቤቱ ስቱዲዮ እየሰራ እያለ ምግቡን አዘጋጅታለች። ስትጨርስ የኖርማን ሰርግ እቅድን ለመቀጠልም ወደ ጓደኛዋ ቤት ታመራና ሁለቱ ጓደኛሞችን ፎቶ እየተመለከቱ ሳለ የኖርማን ወንድም ሳይመንም ላይ ያልተጠበቀ ጉብኝት ያደርግና ኖርማም እሱን በማየቷ በጣም ተደስታ ከዚያም እሱ በሚቀጥለው ቀን የሚመጣ መስሏት እንደነበር በማስረዳት በፍጥነት አንጀሊካን ይቅርታ ጠይቃታለች። ሳይመን ቀለል ያለ ባህሪ ስላለ ለው ልብሱን እያወለቀ ወደ ኪችን ሲሄድ የአንጄሊካ ምቾት ማጣትንም አስተውሎ በደስታ ራሱን ያስተዋውቃትና እሷን ከእህቱ የድሮ ፎቶዎች እንዳወቃትም ይነግራታል። በፎቶ ላይ የዩኒኮርን ቅርጽ ያለው የውስጥ ሱሪዋ ይታይ እንደነበር በጨዋታ በመጠቆም እሱና እህቱ በንግግራቸው አንጄሊካ ዘዩኒኮርን ብለው እንደሚጠሯ ሲናገር አንጄሊካ ብትናደድም፣ ነገር ግን ላለመከራከር ወስና ዝም ትላለች። ሴቶቹ ለመውጣት ሲዘጋጁ ኖርማ ለወንድሟ አንጄሊካ ከሲንግል ወንዶች ጋር እንደማትውል ስታስረዳው ይህም አንጄሊካ በቀላሉ ተገቢ እንዳልሆነ እንደምትቆጥረው እንድታብራራ ያነሳሳትና በዚያን ጊዜ ሳይመንም እንደሷ ካለ ሰው ጋር መዋል እንደማይፈልግም በቀል ሊናገርና ከቱ ጋር ብቻ ጊዜ ማሳለፍ እንደሚፈልግ ሲጨምር የተናደደችው አንጀሊካ አብሮ ጊዜ ማሳለፋቸውን የተሻለ እንደሆነ በመስማማት ጥፋውን መልሳ ከቦታው በቁጣ ትወጣለች። ኖርማ ተጨንቃ በፍጥነት ትከተላትና እንድትመለስም ማጥብቃ ስጠይቃት ሆኖም አንጄሊካ ለባሏ ካላት አክብሮት የተነሳ ከሲንግል ወንዶች ጋር ላለመዋል የራሷን ሕግ መጠበቅ እንደምትፈልግም ደጋግማ ተናግራ ኖርማ አስተሳሰቧን አሮጌ ፋሽን ብላ ስጠራት አንጄሊካ በታማኝነት መኖር ፈጽሞ አሮጌ እንደማይሆን በረጋ መንፈስ መልሳላትም ለመሄድ ትዞራለች። በዚያው ቀን በኋላ ላይ ኖርማ ወንድሟ የሰርግ ምግብ ቅምሻ ላይ ያሉ አንዳንድ ጥያቄዎችን ለመጠየቅ አንጄሊካ ጋርም ደውላላት። አንጄሊካ ማሳቧ መናገር ስትጀምር ሳይመን ስልኩን በድንገት ወስዶት ከእነሱ ጋር ለመዋል ፍቃደኛ ስላልሆነች መናገር እንደማይገባት በቀልድ ይናገርና ስልኩን ይዘጋዋል። አንጄሊካ በኋላ ላይ የኖርማ የሰርግ ዝግጅት እንዴት እየሄደ እንደሆነ ለዳሪስ ቅሬታዋን ስትገልጽ የኖርማ ሰርግ ለሚስቱ ምን ያህል አስፈላጊ እንደሆነ የተረዳው ዳሬስ አረጋግቷት ጓደኛዋ ላይ ተስፋ እንዳትቆርጥ ያበረታታትና እሷን መርዳት እንድትቀጥል ወደ ኖርማ ቤት እንድትመለስም ሀሳብ ያቀርባል። ወደ ኖርማ አፓርታማ ስትመለስ ሳይመንም በኢንተርኮም በኩል ማንነቷን በቀልድ በመጠየቅ ተቀብሏት፣ አንጄሊካ እሱ የሰጣትን ቅጽል ስም በመጥቀስ ምላሽ የሰጠች ሲሆን ይህም በመካከላቸው የነበ የነበረውን ውጥረት አቅልሎት ኖርማ አንጄሊካ በመመለሷ በጣም ተደስታ ሳይመን ደግሞ ከሲንግል ወንዶች ጋር ላለመዋል ባወጣችው ህጓ ሲሳለቅባት አሁን ከሱ ጋር መግባባት የጀመረችው አንጄሊካ የራሱን ቃልን በመድገም እንደሱ ካለ ሰው ጋር መዋል እንደማትፈልግና የመጣችውም ለቅርብ ጓደኛዋ እንደሆነ በመናገር ማጸፋውን ትመልሳለች። ሶስቱ ወደ ምግብ ቅምሻው ተሸጋግረው እዚያም አንጀሊካ እንደማትጠጣና ቪጋን እንደሆነች በግድ የለሽነት ስትገልጽ ይህም ሳይመንም በጣም አስገርሞት እህትና ወንድሞቿ አንዴ እንኳን ዘና እንድትልና ህጎቿንም እንድትጥ ሲያበረታቷት አንጀሊካን በአቋሟ ትጸናለች። በአንድ ወቅት ሳይመን ጊዜያቸውን መቅረጽም ጀምሮ ይህም አንጀሊካ ከባሏ ጋር ችግር ሊፈጥር ስለሚችል እንዲያቆምም ለምነው እሱም የተስማማ ሲሆን ነገር ግን በምላሹ ክሬም ያለበትን ጣፋጭ እንድትቀምስም ሲፈትናት ተበሳጭታ ክርክሩን ማራዘም ያልፈለገችው አንጄሊካ ፍቃደኛ በመሆን ትንሽም ከጎረሰች በኋላ ሳይመንም አንጄሊካ ጣፋጩን እንደወደደችው ሲመለከት ሌላ እንድትወስድ አደፋፍሯት፣ ምንም እንኳን መጀመሪያ ላይ ባትፈልግም በመጨረሻ እነሱን ደስ በማሰኘት ትቀበለዋለች። ማታ እራት እየበሉ ሳለ ዳሬስ አንጀሊካ የገዛቻቸውን ምግቦች ያስተውልና ጤናማ እንዳልሆኑ በእርጋታ ማስታውሷት በኋላ ላይ በቅምሻው ላይ ስለነበረው ሰው ሲጠይቃት ሳይመንን እየጠቀሰ መስሏትም አንጄሊካ ለጊዜው ተረብሻ ስለ ሼፉ እየጠየቃት እንደሆነም ስትረዳ አንጄሊካ ፎይታ ተሰምቷት ከዚያም ሼፉን ታወድሰውና ወደ ኖርማ እንድትመለስም ስላነሳሳትም ዳሬስን ታመሰግነዋለች። በማግስቱ አንጀሊካ ለቅርብ ጓደኛዋ የብራይዳል ሻወር ለመዘጋጀት ጠንክራ ብሰራም የሚያሳዝነው ባለቤቷ ለጥረቷ ምንም ትኩረትም አልሰጣትም እና ትንሽ እርዳታ ብቻ አድርጎላት። በኖርማ የብራደር ሻወር ላይ አንጄሊካ አስደሳች ድባብ ለመፍጠር ጥረት ብታደርግም ድግሱን ሙሉ በሙሉ ማድመቅ አልቻለችም እና ልክ በዚያን ጊዜ ሳይመን የአልኮል ጠርሙሶች ይዞ ደርሶ የተረጋጋውንም አየር ሲመለከት የደስታ ማጣት መኖሩን ጠቁሞ መጠጦቹ ማሰራጨት የጀመረ ሲሆን ይህም የሁሉንም ሰው መንፈስም በፍጥነትም ከፍ አድርጎት አንጄሊካ ለመሳት ፍ ብትሞክርም ጥረቷ በከንቱ መባከኑ በግልጽም ያበሳጫታል። በዚያው ሌሊት ሳይመንም ከአንጀሊካ ጋር ልባዊ ውይይት ለማድረግ ቀርቧት በቅንነት ስሜት ትክክል ነገር ነው ብላ በምታምንበት ነገር ላይ በጥብቅ ከማተኮር ይልቅ ከራስ ስሜቷና በዙሪያዋ ካሉ ሰዎች ስሜት ጋር በጥልቅ ለመገናኘት እንድትጥርም በእርጋታ መክሯት። በዚያ ቅዝበት በእውነት ምን እንደሚሰማትም ሲጠይቃት አንጀሊካ በእርግጥ ዘና ማለት መጠጣትና መደሰት እንደምትፈልግ ብታምንም ነገር ግን ይህ ለመሆን የምትፈልገው ሰው እንዳልሆነ በፍጥነት ጨምራ ተናግራ። ሳይመንም ፈገግ ይልና ምርጫ ይሰጣታል። ወይ ድግሱን ተቀላቅላ ትደሰታለች፣ ወይ ደግሞ ጥግ ላይ ተቀምጣ ሁሉም ሰው ላይም በጸጥታ ትፈርዳለች። አንጄሊካ ለአፍታ ካሰበች በኋላ ለዚች ሌሊት ብቻ በሚለው ቅድመ ሁኔታ ለመቀላቀል ተስማምታ በውሳኔዋ ደስተኛ የሆነው ሳይመን አንድ የቮርካ ሻት የሚሰጣትና ጠጥታው በመጨረሻም በይፋ ወደ ድግሱ ተቀብሏት። የቀረው ሌሊትም ኖርማና ጓደኞቻቸው ሲደሰቱ ሳይመን ደስ የሚሉ ጊዜያትንም በቪዲዮ መቅረጽም ይቀጥላል። አሁንም ሙሉ በሙሉ ምቾት ባይሰማትም አንጄሊካ ለመሳተፍም ጥረት አድርጋ በኋላ አንድ ጓደኛዋ የሆድ አምባር ስሰጣት ይህንም ስጦታ እንደምትፈልግ ፈልገው ማምና ነገር ግን አባቷ ጨዋነት የጎደላቸው ሴቶች ብቻ እንደሚለብሱት እንደነገራት ስታስታውሳት በምላሹ ጓደኛዋ እነዚህ አይነት ሴቶች ብዙ ደስታ እንደሚያገኙም ትገልጽላታለች። ከድግሱ ከሰዓታት በኋላ አንጄሊካ ከእንቅልፏ ስትነቃ ያችው ጓደኛዋ ወደ ኋላ ክፍል ስትሄድ ትመለከታት እና በዚያም ከሳይመን ጋር የማይሆን ድምፅ ማሰማት ይጀምራሉ። አንጄሊካ መጀመሪያ ላይ እየሆነ ያለውን ለመርሳት ብትሞክርም ውስጧ ባልተጠበቀ ሁኔታ ወደ ድምፁ ተስቦ ለመቃወምም አቅም አጥታ በሁኔታው ስሜት ውስጥም ገብታ ያለ ሁለቱ ለመጠጥም በድንገት ሲወጡ በጣም ደንግጣ እንቅልፍ እንደያዛት እንድትመስልም አድርጓት አንጄሊካን በመጨረሻ ትተኛና ከሰዓታት በኋላ ስትነቃ ሳይመን ከእሷ ማዶ ተቀምጦ ሌሎቹ ሁሉ እንደሄዱ ማስረድቷት፣ እንዲሁም የውስጥ ልብሷ ምን ያህል ድብርት እንደሚያንጸባርቅም በግዴለሽነት ይጠቁማል። አሁንም የደከመችው አንጄሊካ ለምን ማንም እንዳልቀሰቀሳት ስትጠይቀው እሱም እንደሞከሩ፣ ነገር ግን አልነሳ እንዳለች መልሶላት፣ እሷም ደንግጣ ለመሄድ ቦርሷን መፈለግ የጀመረች ሲሆን ነገር ግን ሳይመን በረጋ መንፈስ እሱ ጋር እንዳለና ወደ ቤቷ ሊወስዳት እንደሚችል ሀሳብ ቢያቀርብም እሷን በጽኑ ቢስትል ባላት ሁኔታ ሌላ ምርጫ እንደሌላትን በመናገር ይመልስላታል። አንጀሊካ ወደ ቤት ስትደርስ የሆድ አምባሩንም ስሜት ከሚቀሰቅሰው የውስጥ ልብሷ ጋርም ለብሳው እንዴት እንደሚመስል ለማየት ጓግቷ ስለነበር በደስታ ተሞልታ ዳሬ ስን ልብሷን እንዲያደንቅ ብጠራውም ሆኖም እሱ ምንም አይነት ስሜት ሳያሳያት ሲቀር ይህም ተስፋ እንድትቆርጥም ያደርጋታል። በትዳሯ ውስጥ እርካታ ማጣት እየጨመረ የመጣባት አንጄሊካ ትኩረቷን የኖርማ ሰርግ አሪፍ እንዲሆን በማድረግ ላይ ማድርጋ ሳይመንም አብሯት ሆኖ ከበዓሉ አንድ ቀን በፊት ሰራተኞቹን ለመቆጣጠርና ቦታውን ለማዘጋጀትም የሰርግ ቦታውን ጎብኝታ፣ በዚያው ቀንም በኋላ ላይ አንጄሊካ የሙሽራዋ ሚና በመያዝ ለልምምድ ከቡድኑ ጋር ተቀላቅላ ኮሪደሩን ስትሄድ የራሷ ሰርግ ትዝታዎችም አይምረዋንም ይሞሉታል። ወደ ቦታው ስትደርስ ሳይመን ሙሽራ መስሎ ሲቀላቀላት በእሱ ድርጊት የተበሳጨችው አንጀሊካ መቃወም ስትጀምር ሳይመን ዘና እንድትልና አብራው እንድትጫወትም ማሳስቧት ይህ ለሰርግ በጣም የሚቀርብበት ጊዜ ሊሆን እንደሚችልን በቀልድ ይናገራል። ሳይመን ከዚያም አንጄሊካን ለዳንስ ጋብዟት ልክ ሙሽራውና ሙሽሪት ቃል ከተለዋወጡ በኋላ የሚጨፍሩትን የመጀመሪያ ዳንስ እንዲደንሱም ጠይቋት መጀመሪያ ምንትታ ብትቆይም በመጨረሻም እሷም ተስማምታ አብረው ሲጨፍሩ አንጄሊካ ጭንቅላቷን በደረቱ ላይም ስታሳርፍ እራሷን ባልተጠበቀ ሁኔታ ተመስጣም አግኝታው ለአፍታ በህይወቷ ውስጥ የጠፋባትን ነገርም በሳይመን እንዳገኘችም ይሰማታል። ይሁን እንጂ ወደ እውነታውን በፍጥነት ተመልሳ እራሷንም ታገልና መረጋጋ ጋቷን አግኝታ ልምምዱ ሲጠናቀቅ ቡድኑን ሰብስባ ከሳይመን ጋርም ለመዋኘት ወደ አንድ አቅራቢያ ያለ ሐይቅ አምርታ ውሃ ውስጥ እየተደሰቱ ሳሉ ሳይመን አንጄሊካን በትጋት ስራዋና በፈጠራ ችሎታዋ በማሞገስ የሙሉ ጊዜ የሰርግ አዘጋጅ መሆን እንደምትችልም ጠቁሞ ምን እንደምትሰራም በጉጉት ይጠይቃትና አንጀሊካን በኩራት የቤት እመቤት መሆኗን ትመልሳለች። ሳይመን በሀያ አንደኛው ክፍለ ዘመን ይህ ስራ አለመሆኑን ሲናገር አንጄሊካ የሌሎች አስተያየት ግድ እንደማይሰጣት በመናገር ምርጫዋ ላይ በልበ ሙሉነትም ጸንታ በምላሹ ለቤት ውስጥ ስራዎች ያላት ፍቅር ቢኖርም እንደ ስራ እንደማይመለከታቸው ሲገልጽ የእሱን አመለካከት ብታደንቅም እንኳ የቤት እመቤትነት ሚናዋንም መከላከሏን ቀጥላ ማይተን። በዚያ ምሽት አንጄሊካ ለኖርማና ለባልደረባዋ የጫጉላ ሽርሽር የሰርግ ቦታውን ቪላ በማስጌጥ ተጠምዳ ሳይመን በገመድ መብራቶች ውስጥ ትቸገር ሲመለከት ሊረዳት አሳብ ቢያቀርብም ነገር ግን እሷ አሻፈሬኝ ብላ መስራቷንም ቀጥላ ጥረቷ ሲከሽፍ ከተመለከተ በኋላ ገብቶ ይረከባታል። መብራቶቹን አስተካክሎ ከጨረሰ በኋላ የማይመች ጸጥታም ክፍሉን ይሞላውና ከዚያም ሳይመን ከዚህ ቀደም የነገራትን ቷን እንድትከተል የሰጠውን ምክር በማስታወስ በመጨረሻ ከእሱ ጋር ላበላ መሆን እንደምትፈልግም ማምና ተናግራ፣ ሳይመን መጀመሪያ ላይ አግብታ ስለነበርና ችግር ውስጥ ልትገባ ስለምትችል መጥፎ ሀሳብ መሆኑን በጽኑ ቢናገርም ሆኖም እሷ ግን ግድ እንደማይሰጣት በመናገርም ትቃወመዋለች። በመካከላቸው የነበረው ውጥረት በጣም ጠንካራ ስለነበር በመጨረሻም ተስፋ ይቆርጥና ስሜታዊ የሆነ ምሽትም ያሳልፋሉ። በማግስቱ ጠዋት ሳይመንና አንጀሊካ በሐይቁ አጠገብ በጸጥታ ትንሽ ጊዜ ያሳልፈው እያደገ የመጣውን ግንኙነት በሚያጠናክር መልኩም ሲሳሳሙም ይቆያሉ። በኋላ ዳሬስ ወደ ሰርግ ቦታው ደርሶ የተደረገውን ዝግጅት ፎቶግራፍ በማንሳት የባለቤቱን አስደናቂ ስራም እያሞገሰ ከኖርማ ዘመድ ጋርም ሲነጋገር እነሱ ሲጋቡ የነበረው ሀብት በጣም አነስተኛ ስለነበር አንጀሊካ እንዲያለው ውብ ነገር የማየት እድል ባለማግኘቷም ይጸጸታል። ጥቂት ቆይታ አንጀሊካ ትቀርበውና ውስብስብ ስሜቷ ቢኖርባትም ባለቤቷን ሞቃ አድርጋ አቅፋው። ስሜታዊ የሆነው ዳሪየስ ሁለተኛ ሰርግ እንዲያደርጉ ሀሳብ በማቅረብ በዚህ ጊዜ ከመጀመሪያው መጠነኛው ሰርጋቸው በተለየ መልኩ ታላቅ በዓል ይሆናልም ሲል ሁልጊዜም ምክንያታዊ የሆነችውን ባለቤቱንም ያለማመንታት ፈቃደኛ መሆኗን ሲያይ ይገረማል። በደስታ የተሞላው ዳሪየስ የጋብቻ ቀለበቱን አውልቆ በአንድ ጉልበቱ ተንበርክኮ ባለቤቱን እንደገና ሲያጫት በስሜት የተሸነፈችው አንጀሊካ አውትልና በጥቅም ይጠቃቀፋሉ። ይሁን እንጂ ኖርማ ሳይመን እየተከተላትን በቁጣ ወደ አንጄሊካ ስትቀርብ ፍቅር የተሞላበት ጊዜያቸውን በድንገት ተቋርጦ፣ በንዴት የተሞላችው ሙሽራ አንጄሊካና ሳይመን ባለፈው ምሽት ያደረጉትን ነገር አሁን እንዳወቀች ገልጻ ከዚያም ለቅርብ ጓደኛዋ ልዩ ቀን ሊሆን የሚገባውን ነገር በማበላሸቷ ከባሉ እንድትወጣም ትነግራታለች። ዳሬስ ይህን መገለጽ ሲሰማ ደንግጦ በቁጣ በሳይመን ላይ ቢዘምትም እሱ ግን መጀመሪያ ላይ ሊመታውም ችሎ አንጄሊካ ሁኔታውን ለማስረዳት ብትሞክርም ባለቤቷ በክደቷ ተበሳጭቶም ተሸንፎም ይወጣል። በዚያ ከሰዓት በኋላ አንጀሊካ ወደ ቤቷ ስትመለስ ባለቤቷ ንብረቱን ጠቅልሎ እንደሄደ አይታ በሐዘንና በጸጸትም ተሸንፋ አሌክሷንም ጀምራ በማግስቱ አንጄሊካ በጽናት ሊያገኛት እየሞከረ ካለው ከሳይመን ሌላ የስልክ ጥሪ ደርሷት አሁንም ከድርጊታቸው በኋላ በደረሰው ውጤት እንደተጎዳች መደወሉን እንዲያቆምም ባጭሩ ነግራው ጥሪውንም ትዘጋውና ለመታረቅ የጓጓችው አንጄሊካ ቀኑን ሙሉ ዳሬስ ጋርም ለመደወል ብትሞክርም እያንዳንዱ ሙከራ መልስ ሳያገኝም ቀርቶ ያልተሳካ ትዳሯ ክብደት እየተጫነባት ሲመጣ ከሕመሟ አጭር ማምለጫ ለመፈለግ በአንድ ወቅትም ላለመውሰድ የገባችውን ቃል በመተው አንዳንድ ም መውሰድ ትጀምራለች። ወደፊት ለመሄድ የወሰነችው አንጄሊካ ፀጉሯን በማስተካከል አዲስ ሜካፕ በመሞከርና ከተለመደው ልብሷ በጣም የተለዩ ልብሶችን በመልበስ ቁመናዋንም ቀይራ፣ ከዚያም የተሰበረው ግንኙነታቸውን ለመጠገን ተስፋ በማድረግ ወደ ኖርማ ቤትም ሄዳ በኢንተርኮም በኩልም ስትናገር የሰርግ ቀኗን በማበላሸቷ አጥብቃ ይቅርታ በመጠየቅ እንዲሁም በአይነ ህሊናዋ ተቀርጸው ከቆዩት መርሆች ጋር በጣም ስለተጣበቀች የኖርማን ምክር በገፍ ባለመቀበሏ ለዚያ ሁሉ ጸጸቷን ገልጻ አንጀሊካ ከዚያም ባህሪዋ ሙሉ በሙሉ ከወትሮ የተለየ እንዲሆን ያደረጋት ሳይመን በእሷ ላይ ያለው ያልተለመደ ተጽዕኖ ሊሆን እንደሚችል በመናገር፣ ከዚያ በላይ ከማውራቷ በፊት ኖርማ በሩን ከፍታው፣ ከሁሉም ነገር በኋላ ሰርጓ ምን ያህል ቆንጆ እንደነበር ተናግራ፣ የቅርብ ጓደኛዋ በመመለሷን በጣም የተደሰተችው ኖርማ አንጀሊካ ሞቅ ባለ ቅፍ ሰባ ወደው ውስጥም ትጋብዛታለች። አለች። በአፓርታማ ውስጥ ኖርማ የሰርጓን ፎቶዎች በደስታ ለአንጀሊካ ማሳይታት ለቅርብ ጓደኛዋ ሁሉንም ነገርን ለማድረግ ላደረገችው ታታሪነት ልባዊ ምስጋናዋንም ገልጻ በጣም የሰራችበት ክስተት ላይ ስላባረረቻት ይቅርታ ጠይቃታለች። ስለ ሰርጉ ሲያወሩ አንጀሊካ ንግግሩን ወደ ትዳሯ አዘዋውረው ተስፋ መቁረጥ እንደማትፈልግ አምና ትናገርና ስሜቷን የተረዳችው ኖርማ ከዳሪየስ ጋር እንደገና እንድትገናኝ ለመርዳትም ቃል ገብታላት፣ በምላሹ ኖርማ አንጀሊካ ለተፈጠረው ነገር ሳይመንን ይቅርታ እንድትጠይቅም ትጠይቃታለች። ምንም እንኳን መጀመሪያ ላይ ባትፈልግም አንጀሊካን በመጨረሻ ተስማምታ ጭንቀቷን ለማቅለልም ጥቂት ወይን ጠጥታ ወደ ሳይመን ክፍልም አምርታ አንጀሊካ ለምን እዚህ እንዳለች እርግጠኛ እንዳልሆነች ስትናገር ሳይመንም ወደ እሱ አድቬንቸር ልትቀላቀለው እንደመጣችን በቀልድ ሲመልስላት በጉጉት ምን እንደሚሰራም እሷ ስትጠይቀው እሱ ስዕል፣ ሙዚቃ፣ መሮጥና መጓዝ በማለትም የተለመደ ፍላጎቶቹን ይዘረዝርና እሷ ሙያውን እንደምትጠይቅ ስታብራራ እሱ ከ18 ዓመት በላይ ቪዲዮዎችን እንደሚሰራ በግዴለሽነት ሲገልጽ አንጄሊና ቢገርማትም እየቀለለ እንደሆነ በማመን ሳይመን እውነተኛው ስራውን እንዲነግራት ስትጠይቀው በምላሹ ሳይመን የሚሰራው ምንም ለውጥ እንደሌለው፣ ይልቁንም ወደ አድቬንቸሩ እንድትቀላቀለው ያቀረበውንም ጥሪ ደግመዋል። አንጄሊካ ከዚያም ስለመረጋጋት ቤተሰብ ስለመመስረትና በግቦችና ምኞቶች የተሞላ ህይወት መገንባት ስላላ ትልሞች ስትገልጽለት ሳይመን ግን ራእያዋን በማጣጣል ዓለምን መጓዝ፣ በመንገዳቸው ላይ ከጓደኞች ጋር መቆየትና ግዴለች ጉዟቸውን ለመደገፍ የትርፍ ጊዜ ስራዎችን መስራት በማለት የራሱን እቅዶችን በጋለ ስሜት ዘርዝሮ እሷ እያሰላሰለች ሳለ ለወደ እሷ የቀርብና ይቀርብና በድጋሚ ፍቅር ይሰራሉ። በማግስቱ ጠዋት አንጄሊካ ስለ ጥብቅ አስተዳደጓና በመጨረሻ ነጻ ወጥታ ሁል ጊዜ የምትመኘውን ህይወት ስለ መቀበሏን ማሰላስላ ወደ ሳይመንም ዞራ ለለውጧ ምላሽ በመሆኑም ታመሰግነዋለች። ኖርማ ለገባችሁ ቃል ታማኝ ሆና ለልጆች ፓርቲ የእሱን የፎቶግራፍ አገልግሎት እንደምትፈልግ በማስመሰል ዳሬስም ወደ ቤቷ ለማምጣትም እቅድ አውጥታ ወደ ሳሎን ከመራችሁ በኋላ አንጄሊካ እንድትወጣ ምልክት በመስጠት በአቅራቢያው ያለውን በር ማንኳክቷ፣ አንጄሊካም ስትወጣ ዳሬስ ወዲያውኑ የተዘጋጀ ወጥመድ መሆኑን ይገነዘብና ምላሽ መስጠትም ሲጀምር አንጄሊካ እንዲቆይና እንዲሰማትም ለምናው በቅንነት በመናገር አሁን ባለው ጊዜ ውስጥ መኖር በሕይወት ውስጥ ያሉ ትናንሽ ደስታዎችን ማድነቅ ጥብቅ ሕጎችንና ፍጹምነትን መተውና ከስሜቷ ጋር የበለጠ መገናኘት ምን ያህል አስፈላጊ እንደሆነ እንደተረዳች ባለፉት ጥቂት ቀናት ውስጥ የደረሰችባቸውንም ግንዛቤዎች ትገልጽለታለች። አንጀሊካ ስለ ክህደቷ ከልብ ይቅርታ ትጠይቀውና ለእሱ ያላትን ጥልቅ ፍላጎት ገልጻ አንዳቸው ለሌላው የተፈጠሩ መሆናቸውን አጥብቃ በመናገር ከዚያም ግንኙነታቸውን ለማደስ ተስፋ በማድረግ ፍቅር እንዲሰሩ በእርጋታ ብትጋብዘውም ሆኖም ዳሬስ ፈቃደኛ ባለመሆን ከእንግዲህ ጉዳዩ ስለ ክህደቷ ብቻ እንዳልሆነ ተናግሮ አሁን የተናገረችው ሁሉ ማንነቷን እስካሁን ያውቀው እንደነበር ጥያቄ ውስጥ እንዲያስገባው እንዳደረገውና እነዚያን ጥብቅ መርሆዎች መጀመሪያ ላይ ያስተማሩት እሷና ቤተሰቧ እንደነበሩ ማስታውሷት መጀመሪያ ላይ ከእነሱ ጋር ቢታገልም እሴቶቿ በመጨረሻ የተሻለ ሰው እንዲያደረጉትም ተገንዝቦ እንደነበር አሁን እነዚያን መርሆች መተዋ ለእሱ ለመረዳት የሚከብድ ነገርም ነበር። ዳሬስ አዲሱን አመለካከቷን ሲተ አንጄሊካ ድንገተኛ የሆነ መገለጥ አግኝታ ከእንግዲህ እርስ በርስ እንደማይጣጣሙና በአንድ ወቅት የወደደው የራሷ ክፍልም ከእንግዲህ እንደሌለም ተረድታ በግልጽነትና በቆራጥነትም ዞራ በመሄድ እውነተኛ ማንነቷን እንድትቀበል ካነሳሳት ሰው ጋር መሆን ትመርጣለች። ሳይመንም በመንገድ ላይ ስታየው አንጄሊካ ቀደም ሲል የተናገረውን ቃል በመድገም ለአድቬንቸር ዝግጁ እንደሆነ ጠይቃው አው በምርጫዋ የተገረመውና የተደሰተው ሳይመን ፈገግ ብሎ ተቀላቅሏት ጎን ለጎን ለሚመጣው ጉዞ በደስታ ተሞልተው በመንገድ ላይም ሲጓዙ ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ